በዚህ አጋጣሚ መናገር የምፈለገው አንድና አንድ ነገር ነው። የትኛውን ቤት እምነት እኔ ሲሳይ የመስደብ የማሰደብ ፍላጎት ኢንቴንሽን አሁንም የለኝም ለዘላለም አይኖረኝም። ኦርቶዶክሲያን እህቶቼ፣ ወንድሞቼ፣ ወዳጆቼ፣ ጓደኞቼ ከስተመሮቼ፣ እህቴ ኦርቶዶክስ ተናገር ያለው እህቴ የኦርቶዶክስ እምነት ተከታይ ናት። ከቤታችን ሁለት እህቶች ናቸው የኦርቶዶክስ እምነት ተከታይ ናቸው። እኔ ወንጌላማኝ ብሆንም እኔ እና ቤተክርስቲያን የማስደድ ኔቨር ኤቨር እኔ በባህር የራሱ እንትና ያለ በፍጹም ኢቨን እኔ የኔ ሞቶ የኔ መፈክር የኔ እንትን ራሱ ሰዎች የእምነትን ጉዳይ ሲያወሩ በጨዋነት እንዲያወሩ ተከባብሮ እንዲያወሩ ወዳጅ እንዲሆኑ ከዛ ውጪ አስረስን እያዩት አስረስዬ እየ እንኳን ኦርቶዶክሳውያን እስልምና ሰዎች እስልምናን ራሱ እንዲሰርቡ አልፈለግም። አሁንም ደግሜ መናገር የምችለው እኔ ከወንጌል አማኞች ጋር ወዳጅ ወዳጅላም ኬኩ በፍጹም ኬኩ እና በፍጹም በፍጹም ማንንም ነገ ልጆች እኮ ምናልባት ሲያድጉ በራሳቸው ውሳኔ የመረጡትን ቤት እምነት ፈልገው ተከትለው የሚሄድ መብት አላቸው። እንደዛ ብዬ ማሰብ ሰው ነው። እና እኔ አንዳንድ ሰዎች ኮሜንት በውስጥ እና ምናምን ጽፉ ነኝ ሰዎች እያንዳንዱ ኮሜንታቸው እኔ እኔ ስቲል ወዳጆቼ ወዳጅ ናቸው። ኦርቶዶክሲያን ጓደኞቼ እስቲ ለእነሱ ያለኝ ፍቅር አይ ነው እንዴ? They are right. They are right. ጓደኝነት ጓደኝነት ነው። በቤተ ክርስቲያን ጉዳይ ደግሞ እኔ ለምን እንደዚህ ተባለ ብዬም በዚህም ቅርም አልሰኝም፣ እንትን አይደለም ግን እኔ ኢንቴንሽናሊ ሆን ብዬ ካልኩሌት አድርጌ ቲክቶክ ላይ በቆየበት ዘመን ሁሉ ኦርቶዶክሲያንን አሰድቤ አላውቅም። ኦርቶዶክሲያንን ብቻ አይደለም የራሴን ቤት እምነት የራሴ ቤት እምነት ሰዎች በሚከሱኝ ልክ የራሴ ቤት እምነት ወንጌል አማኞች እንዲሰደቡ አድርጌ አላውቅም። ሰዎች በውይይት ወቅት በተለያየ ወቅት እንደየቤት እምነቱ ፐርስፔክቲቭ ሊናገሩ ይችላሉ። ይሄ የእኛ ትሬንድ ነው። የኛ በቃ ያለንበት፣ የመጣንበት፣ እውቀታችን፣ ሙያችን፣ ያደግንበት ሳይኮሎጂካል ሜካፓችን ይህ ሁሉ ነገር ነው ያለው እባብ ለእባብ እኔ ብዙ እና ከምሰርቡኝ ይልቅ በውስጥ ደግሞ በጣም ብዙ ፍቅር ያሳዩኝ ሰዎች አሉ። እግዚአብሔር ምስክሬን ስክሪን ኮሜንታችን ኦርቶዶክሲያን፣ ብዙ ኦርቶዶክሲያን እግዚአብሔር ምስክሬን ጌታን ብዙ ብዙ እንዲ በጣም ብዙ ፍቅር ያሳዩኝ ኦርቶዶክሲያን አሉ እና ኤኒዌይ ስቲል ዊ ላቭ ዩ ኦርቶዶክሲያን፣ በጣም ነው የምወዳችሁ። ሌሎቹንም በጣም ነው የምወዳው። ኤኒዌይ ለዛሬ የሚበቃ መሰለኝ። ለአሁኑ አንተ ኦርቶዶክሲያን ላትሆን ትችላለህ። አሁን ለምሳሌ ኦርቶዶክሳውያን ማለት የክርስቶስን መንገድ የሚከተሉ የሚሳደቡ ናቸው ብዬ ያለም ግራው ሲመት ግራውን ቢመተው ቀኙን የሚሰጥ እንጂ አንዳንዶች ምናልባት መጥቶ የሚሰርጉት ኦርቶዶክሲያንን ነው ይወክላሉ። የበፍጹም እንትናለን። ምክንያቱም ኦርቶዶክስ የክርስቶስን መንገድ ነው የምታስተምረው እኮ እንዴ፣ ክርስቶስን ኦርቶዶክስ እኮ የምትሰብከው ክርስቶስን የምትሰብክ እንጂ እንዴ እንትሚ የክርስቶስን መከራ ህማማቱን፣ ስቃዩን፣ ግርፋቱን እንቲ ኦርቶዶክስ የምትሰብከው እኮ ክርስቶስን እኮ ነው። ስለዚህ ምናልባት አንዳንድ በኮሜንት መታችሁ የምሰዱ ሰዎች ምሰሚ ሰዎች እንት የምትሉ ሰዎች በፍጹም ክርስቶስ ምስክሬን ኦርቶዶክስ ናቸው ብዬ እኔ በፍጹም አለምነው እግዚአብሔር ምስክሬን ጌታ ምስክሬን ወይ ቄዳር ኦርቶዶክስን ድጋሚ ወቋ ተጠመቁ የሆነ ነገር ሆኑ እንጂ በፍጹም ምክንያቱም ኦርቶዶክስ ቀጥተኛ መንገድ የክርስቶስን መንገድ ነው የምትከተለው፣ ክርስቶስን ነው የምትሰብከው፣ የክርስቶስን ፈለግ ነው የምትከተለው፣ ክርስቶስን ፕሮሞት የምታደርገው እና እኔ እንደዛ ብዬ በፍጹም የምትሰዱ ሰዎች እኔ በፍጹም አይ፣ ኦርቶዶክስ ያናንተ አይደላችሁ አሉ ጫዎቹ በውስጥ የጻፉልኝ። እንደዛ ሰዎች ስላሉ እነሱ ናቸው ትክክለኛ ኦርቶዶክስን ሪፕሬዘንት የሚያደርጉት ትክለኛትክክለኛ ኦርቶዶክስን የሚወክሉ ሰዎች እነዛ ናቸው፣ ተሳዳቢዎቹ ሳይሆኑ ኢቨን ብታጠፋም እንኳን እኛ በክርስቶስ ፍቅር እንወዳለን ያሉ ሰዎች ዳር ደራይት ኦርቶዶክስ ስላ ምንወድ ስላላጠፋ አይደለም። በቃ የኛ መንገድ ይሄ ስለሆነ የኛ የፍቅር መንገድ ስለሆነ እኛ ሰዎችን አቃፊ ስለሆነን እኛ በቃ ክርስቶስ ከክርስቶስ የተማርነው ይሄ ነው ያሉኝ ሰዎች ዳር ዳራይት። በቃ እነሱ ትክክለኛ ኦርቶዶክሲያን ናቸው፣ እና ያ ነው ትክክለኛ የኦርቶዶክሲያን መንገድ፣ እና እሱን ነው anyway anyway anyway anyway መምህር ድል በድል በጣም ይቀርታዎትን ተቀብያለሁ። ፍጹም በቃ just ወደ ትላንትና ማቀማት ካልሆን እንደ አብይ አህመድና እንደ ጌታቸው ውስኪያችን ይ እኔ ካሜራ ፊት ስመጣ የሚመጣው ሳቂ እግዚአብሔር ምስክሬን እኔ ካልሆነ ሰው እንዲያምን አሉ እኮ የትግራይ ጦርነት ላይ ሰው ካለቀ በኋላ አሉ እነሱ አራት ኪሎ ላይ ውዝቅያቸው። ካልሆነ ሰዎች ኒወይ ኦኬ

ይቅርታ ተባብለን ትላንትና፣ ደውለው ይቅርታ፣ ስልኬ ኦልሞስት ለቀን ዝግ ነበር፣ ስልኬ ዝግ ነበር። በሶ በሶ ማለት ለምን ስልኬ ኦሬዲ በእንትን ይቅር ፕሮሰሱ፣ አይ ቲንክ ትላንትና በእግር በፈረስ አፈላልገው ነው መምህር ድል በድል ትላንትና፣ ዘጠኝ ሰዓት ምናምን አካ ነው ትላንትና፣ ዘጠኝ ሰዓት ምናምን አካ ነው ይቅርታ የጠየቁኝ ይቅርታቸውን ተቀብያለው። ኢትስ ኦኬ በቃ። ኦልሬዲ ሰዎች ስሜት ሆነው ተናደው ብዙ ነገሮች ሊናገሩ ይችላሉ። ዳር ኢዝ ዋራፕ ያፕን ያደረገው ያ ነው። ባበብ አደለለኝ እመልሳለሁ፣ ጃኬቱ ካልሆነ አሱ ጃኬቱ ግን የሚመለስ አይመስለኝ። ያለው ነገር ይሄ ነው።

እኔ ቦልድ ሊ ስለ ራሴ የምናገረ። ልክ ናቸው አንዳንዶች እንደተናገሩት አንዳንዶች ለምሳሌ ቤት ከፍቶ እንደተናገሩት እውቀት ላይኖረኝ ይችላል። ሲሳይ እንደተወለደ ነው ከእናት ወደ እንደተወለደ ማይም ገልብ ነው ያሉኝ ሰዎች አሉ። እኔ ግን ፕራውድ ሊ ክርስቶስ ምስክርን እኔ እግዚአብሔር የሰጠኝ አይነው ለኝ በርቀትም ትምህርት እንትንም አለ እንዳሉት ሳይሆን ምድር ላይ ግን

እሺ እና እና እና እና እና ኦኬ ለዛሬ በዚህ ይበቃናል። ለዛሬ ይበቃናል። ቴንኪው ሁላችሁንም በጣም ነው የማመሰገነው። ይበቃን ይበቃናል። ቴንኪው እስቲ ሙሌ ምን እያልከኝ ነው? ኧረ እግዚአብሔርን እ አኪን ለማጥፋት ነበረ፣ አልተሳካ። አኪ እኮ በጣም ምርጥ ኦርቶዶክስ ምንድን ነው በጣም ለኦርቶዶክስ ቤተ ቤተ ክርስቲያን እግዚአብሔር የሰጣችሁ በጣም ምርጥ ክርስቲያን ምንድን ነው ሂ ኔቨር ቢ አንድ እንዲህ በእኔ አይነት ተራ ግለሰቦች በእኔ አይነት እንዲ እንዲ እንዲ እንዲ የምነካችሁ እንደ ሂዘ ጄኒን ክርስቲያን እኮ ነው፣ ጄኒን የሆነ ክርስቲያን። ኦኬ እኔ ይመስላል ያለን ነገር እግዚአብሔር ያክብርልን። በውስጥ መልካም ምኞታችሁን የጻፋችሁልኝ ሁላችሁን በጣም ነው የማመሰግነው። ደናህ ቆዩልኝ። እኛ ደግሞ እመጣና ደግሞ እኮ ለመውጣት ከእናንተ አሁን እመጣና መጥቼ አሁን ከእናንተ ጋር እንዲቶሎ ለመላየት ያሳሳኛል። ኒቤ ሁላችሁን በጣም ነው መወዳችሁ በጣም ነው መወዳችሁ በጣም ነው መወዳችሁ። ተባረኩልኝ። እንግዲህ እግዚአብሔር እንደ እግዚአብሔር ይባርካችሁ ሁላችሁንም። ቴንኪ ብቻ